ከማርያም ሰው የሆነ ማነው? ነው እግዚአብሔር አብ ነው? እግዚአብሔር ወልድ ነው? እግዚአብሔር መንፈስ ቅዱስ ነው? እግዚአብሔር ወልድ ነው ማለት ነው። ሰው ያሉኑ ደግሞ ስንት እግዚአብሔሮች አሉ? የቀሩ ሁለት ሁለት አሉ ማለት ነው። ለዛ ነው አብርሃም ቤት የገቡት እግዚአብሔሮች አጋዕዝተ ዓለም ይባላሉ። አጋዕዝተ ዓለም ታውቂያለሽ? እግዚ ማለት በግዕዝ ጌታ ማለት ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። አብርሃም ቤት የገቡ ዓለምን የሚገዙ ጌቶች አሉ፣ ሶስት ናቸው እግዚአብሔር አብ አንዱ እግዚአብሔር ነው፣ እግዚአብሔርን ሁለተኛው እግዚአብሔር ነው፣ እግዚአብሔር መንፈስ ቅዱስ ሶስተኛው እግዚአብሔር ነው ይላሉ። ሐምሌ ሰባት ለሚከበር የስላሴ ዓመታዊ ባህል ዋዜማ ላይ ሐምሌ ስድስት ላይ እንዲህ የሚል እንትን አለ። ነአምን ወነአምልክ ባህሉ እግዚአብሔር እምቅድመ ዓለም ሃሉ። ትርጉሙም ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በአካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ፣ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ይታይሻል። በአንዱ እግዚአብሔር እናምናለን። አንዱ እግዚአብሔር ማን ነው? አብ። ሁለተኛው እግዚአብሔር ማን ነው? ወልድ ካሉ እግዚአብሔር ሳልሱ እግዚአብሔር ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ ብለን ያስቀመጡት ያስቀመጡት ማለት ነው። እና ምናልባት እየዋሸው ነው እየዋሸው ነው። እኔ እስኪ እናዳምጣቸው? አየሽው። ናአምን ወነአምልክ ባህሉ እግዚአብሔር እንቅድመ አለም ሃሎ፣ ዓለም ከመፈጠሩ በፊት በአንዱ እግዚአብሔር እናምናለን እናመልካለን። አንዱ እግዚአብሔር ተመልከች፣ ቀጥል ይመስሉ በሁለተኛ ምን ይላል? ወነ አምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ዘምልክ ናሁ ለአብ ይመስሉ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ወነ አምን ካለ በኋላ ደግሞ ወ ማለት በግስ ልክ እንደ አረብኛ ነው እና ማለት ነው። ልክ ፍራ እንደምለው በብራይስ ሶስተኛውን ደግሞ ሰብስ አዳምጡት አምን ወናምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ አለምን ሁሉ በሚሞላ በሶስተኛው እግዚአብሔር እናምናለን ብሎን ያስቀመጡት እና በዚህ ማሐምሌ አያቁም ብለው ነው ቅኔ ማህሌት ውስጥ የተቀረጸውን። እኔ ቪዲዮ ራሱ ቀርጫቸዋለሁ። ራሱ ቅኔ ማህሌት ውስጥ ነው የምነግራቸው። ያው ስሙት

ተቀበል መንፈስ ቅዱስ ዘይ መልክሁሎ ተቀበል ጓል መቀሌ እኔን የሚጠሉኝ ስሜን የሚያጠፉት የተሽለጠለጡና የተርመጠመጡ ውስጥ ለውስጥ የተለያየ ነገር ደባና ተንኮል የሚያደርጉት ኦርቶዶክሶች በተለይ ማለት ነው። ፕሮቴስታንቶቹ ጋር ብዙም ባይዳፈሩም እንዲህ አይነት ነገር የሚያደርጉት ይህንን ምስጢራቸውን ስለማቅ ነው። ምንም አድርጌ አይደለም። አንዴ የሚያሰልመው ገንዘብ እየሰጠ ነው ይላሉ፣ አንዴ የራቁት ፎቶ እየያዘ ነው ይላሉ። እሺ፣ ሴቶች ውስጥ የራቁት ፎቶ ተያዘባቸው ወንዶቹ በምን ይሆኑ የሚሰልሙት? ይህንን ነገር አውቃለሁ፣ እኔ ውስጥ ውስጡን አውቃለሁ። ለዛ ነው ብዙ ነገር የሚቀርምለው፣ ለዛ ነው ይቅር በቃ ሊናቸው እንዳልጎዳቸው ከሚለው አንጻር እንጂ ስለስላሴ ካወራው አንድ ኦርቶዶክስ አይተርፋትም። አምላካችን ያለ መለየት ሶስት ነው ይሉና እዚህ ጋር ደግሞ መተው አይ አንድ ነው አንድ እግዚአብሔር ነው ይላሉ። ሃይማኖተ አበው ምዕራፍ ዘጠና ዘጠኝ ቁጥር አስራ አንድ ላይ ተመለክቶ አምላካችን ያለ መለየት ሶስት ነው ሶስት ነው እያሉ እዚህ ጋር ደግሞ አሁን መጥተው ሊሸውሉኝ ይሞክራሉ። እዚህ ሰው አያነብም ብለው ሰይፈ ስላሴ ዘቀዳሚት ምዕራፍ ሰባት ቁጥር ስራ ስምንት ላይም ለመለኮት ሶስትነት ምስጋና ይገባል። መለኮት ምንድን ነው? ሶስትነት አለው ሰይፈስላሲ ዘረቡ ምዕራፍ 4 ቁጥር 31 መለኮት በአካል 3 ነው። መለኮት 3 ነው፣ በምን በአካል 3 ነው። ሰይፈ ስላሴ ዘሰኑ ምዕራፍ ለቁጥር አርባ ሁለት ላይ በጽርሐ አርያም ለሚኖር ሶስት ለሚሆን አምላክ ሰላምታ ይገባል። ሶስት ለሚሆን አምላክ ሶስት፣ ከዛ በኋላ አንድ ነው ይሉኛል። ዘዳግም 137 ላይ አንተም አባቶች የምማታውቃቸውን ሌሎች አማልክት ብሎ ቢጠራ አትስማው ይላል። አብርሃም አያውቅም፣ ይስሐቅ አያውቅም፣ ያዕቆብ አያውቅም፣ አይሁዳኖች አያውቁም። ምን ነው ሶስት አካል ሳያመልኩ ሞቱ እነዚህ ሁላ ሰዎች ምን ነው ምን ነው ምን ነው እንዴት እንትን አሉ ራሱ ማለት ነው። ካለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘመኩል ነው ለአብ ይመስሉ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሣልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። በሶስት ሁለተኛ እግዚአብሔር፣ ሶስተኛ እግዚአብሔር እያልክ እየነገርከኝ ከዚያ በኋላ መተህ ለእኔ እግዚአብሔር አንድ ነው ሶስት አንድ ልንብለህ ትሞክራለህ እንዴ? አልችልም እኔ ጋር

የተጠለሉብሽ ሰለስቱ አጋስት ሶስቱ ጌቶች ሶስቱ ጌታ እያመለክ እኔ ጋር መጥተህ ላጭንና ቅርሻትን ልታዝረከርክብኝ አይጋ፣ ይገባ ሐሳብ ነው ያቀረብኩት። ሐሳብ ላይ ሞግት፣ ሐሳብ ነው ያቀረብኩት። ሶስቱ ጌቶች ይላል። ይኸው መጽሐፎቻችሁ እንደዛ ይናገራል። ወይ አቃጥሉት። ያለውን ነገር አይ ባይብል ይናገራል እንደዛ ብዬ አይደለም ብለው ይኸው መጽሐፍቶቻችሁ እንዳለ ሶስቱ ጌቶች እያለ ይናገራል። ወይ አቃጥሉት፣ ወይ ወይ ደግሞ ተውት ትክክል ካልሆነ ከጥንት ጀምሮ የነበረ መጽሐፍ አባገሩ ዘጋስቻ ኢትዮጵያ የቀርሎ እየተባሉ የሚባሉ ምን ታደርጉታላችሁ መጽሐፍን እንዝራ ስባት መጽሐፈ ሚስጥር የዶግማ መጽሐፍ ከነሱ ላኩን እየጠቀስኩኝ ያለው የአሬድም ምን ልታረጉት ነው ከረሱ ላይ ሰለም መወለድ በፊት እኮ የነበረ ነው እራሱ በአምስት ሀያ ላይ ነው ይሄን የደረሰው ድዝዝልና ሐራራ የሚባል ነገር ሲደርስለት ያኔ ነው ይሄን ነገር ዚቅ እንትን ብሎ ያመጣው ማለት ነው ዚቅ ብሎ ያስቀመጠው ማለት ነው ኦርቶዶክስ ማለት ነውና ይሄ ምንድነው ያለው ዚቅ ነው በዚቅ ላይ ታገኙታላችሁ ሐምሌ ሰባት ነው የሥላሴ ዓመታዊ ዋዜማ ላይ የሚደረገው ዜማ ነው። ነአመን ወነአምልክ አምልክ ባህሉ እግዚአብሔር ዘምቅል ማለም ከአለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነአመን በካሉ እግዚአብሔር ሁለተኛው እግዚአብሔር እናምናለን። ሶስተኛ ደግሞ በሳልሱ እግዚአብሔር ወነአመን በሳልሱ እግዚአብሔር በሶስተኛው እግዚአብሔር ጋር ተመጣና አንድ እግዚአብሔር አለ። ሶስት እግዚአብሔሮች ናቸው ያሉት፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ጋር ዘፋዘር ጋር ዘሰን ጋር ስፒሪት ማን ነው? ከማርያም ሲሆን ነው ጋር ዘሰን የሚባለው ጋር ዘፋዘርና ጋር ዘሆሊ ስፒሪት የሚባሉት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት የቀሩ አሉ። አምላክ ያሉ አብና መንፈስ ቅዱስ ደግሞ አምላክ ናቸው፣ በእናንተ ትምህርት። ሲሞትም አለምን ሲቆጣጠሩ የነበሩ ሁለቱ ናቸው የቀሩት ናቸው። አንዴ ሁለት ያልሞተው አሉ። እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መተህ የምትሳደበው? እንዴት ነው የምታብጠለጥለው? የምታበሻቅጠው? የምታነውረው እስልምና ላይ መተህ? እኛ ሀሳብ ነው ያቀረብነው። በቃ የምታምኑበትን ነገር ነው። አይ ካለ ይሄ መጽሐፍቶቻችሁ ነው ወይ፣ አካትሉት ወይ ጣሉት። አይ፣ ባይብል እንደዛ አይልም። እሰየው ይበል የሚያስበል ነው። ባይብል ምንድን ነው የሚለው? ዘዳግም ስድስት አራት ላይ ማርቆስ 14:29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው። እውነት ነው። በቃ ይህንን ነው። ይሄኛ ትምህርት ነው። ኑ ወደኛ። የዓለም ህዝብ ሁለት ቢሊየን ክርስቲያን ከሁለት ቢሊየን ቢሊዮን ውስጥ ከሁለት ቢሊየን ውስጥ አንድ ነጥብ ሰባት ቢሊዮኑ በስላሴ ያምናል። በስላሴ ያምናል እና ጆባይትነስ እነ ኦሊጂስ እነ ሞርሞን ምናም የሚባሉ የአድቬንቲስት ምናም የሚባሉ አድቬንትስ ተቋም በስላሴ ያምናል የሚባሉት፣ በአጠቃላይ በስላሴ የማያምኑ ጥቂት ቁጥር ነው ያላችሁ። እንዳለ ትልቁ ክርስትና በስላሴ ትምህርት ተጠምደዋል። ራሱ ማለት ነው ስላሴ በሚባል ትምህርት ተጠምደዋል። እና ክርስትና ትክክል ነው ብለህ እንዳትለኝ። ሶላ ስክሪፕቸር አነኝ ትላለህ፣ ለጊዜው ባይብል ብቻ ነው የምንቀበለው ትላላችሁ። ግን ክርስትና የሚለውን ቃል በመቶ አስር የአንጾኪያው አግናጢዮስ ነው ለመጀመሪያ ጊዜ ክርስትና ብሎ ሲሰየመው ኮይንድ ያደረገው ከረስና ትምህርቱ ምንድን ነው? ስላሴ ነው፣ ተሰግዎት ነው፣ ሃይፖስታቲክ ዩኒየን ኮንሰብስታንሻል ምናምን ነገር፣ ባይብል ላይ የሌሉ ፍልስፍና ከግሪክ የተወሰደ የተቀዳ ፕላቶኒክ አንደርስታንዲንግ አረስቶቴሊያን አንደርስታንዲንግ። በነገራችን ላይ አንድ ነገር ልንገራች። ትርጉም የሚባለው ሄርሜኔቲክስ የሚባል ነገር ታውቃላችሁ? ዝና አፈታት ጥናት ይባላል። ሄርሜስ የሚባል አምላክ አለ ታውቃላችሁ? ሄርሜስ ሜርኩሪ ይባላል በሮማያኖች ሄርሜስ የሚባለው መሀል ላይ ነው፣ ተርጓሚ ነው። እየመጣ የሚያስተረጉም ነው። ራሱ ከሰማይ እየመጣ ያስተረጉማል ራሱ ሄርሜስ የሚባለው ማለት ነውና፣ ሄርሜኔቲክ የሚባለው ነገር የመጣው እሱ ነው። ኢቨን አተረጓጎማቸውም ራሱ ፕላቶኒክ እና አርስቶቴሊያን የሚባል ናቸው። የአርስታጣሪስ እና የአፍላጦን የሚባል ነው አተረጓጎማቸው ራሱ ያለው ማለት ነው። ሄርሜስ የሚባል አምላክ አለ፣ በደንብ ብታዩት እና አንገሎስ የሚባለው ነው ስሙ ራሱ። ማለት መልአክ ይባላል ራሱ ማለት ነውና መላክ ይባላል። ያ መልአክ መቶ ምንድን ነው የሚያደርገው? ሄርሜስ የሚባለው በሮማ ሜርኩር ይባላል። ሄርሚኒዮስ የሚባለው ተርጓሚ ማለት ነው ራሱ። ሄርሜኔቲኮስ ማለት ስናፍታ ጥናት የሚሉት የአማልክቱ ተርጓሚ ነው፣ እና መልእክተኛ ነው። አማልክቱ ሲልኩት አንጌሎስ ይባላል። እሱ ራሱ ወንዱ የዜኑስና የማያ ልጅ ነው። ራሱ አንጌሊያ ትባላለ፣ ሴትዮዋ ደግሞ ምትላከዋ ሴቷ የዜኑስና የሄራ ልጅ ናት። በጣም ዱርዬ ነበር ይሄ ዜኑስ፣ የምትመለከው ዜኑስ ማያንና ሄራን ያገባው፣ ከማያ ማንን ወለደው? ሄርሜስ ነው ወለደው። ራሱ አንጌሊያ አንጌሊያን ደሞ ከማን የወለዳት? ከሄራ ነው የወለዳት፣ ራሱ ማለት ነው። እህቱ ናት ለአንጌሎስ። አንጌሎስ ደሞ ማን ነው? ሄርሜስ የሚባለው ማለት ነው። መልአክ ነው፣ መልእክተኛ ነው ማለት ሄርሜቲክስ የሚባለው ነገር ከዛ ነው የመጣው ማለት ነው። ኤስተርን ትራዲሽን አሌክሳንድሪያ የሚባለው ትራዲሽን ራሱ የፕላቶኒክ አንደርስታንዲንግ ነው ያላቸው ኢንተርፕሬት ያደርጉ የግሪኩ ማለት ነው። አንጾኪያ ትምህርት ቤት ውስጥ ደግሞ የዌስተርኖች የሚባሉ ደግሞ ትምህርት ቤት ውስጥ ደግሞ ያለው የአርስቶትል ነው ራሱ የያዙት አተረጓጎማቸውም የእምነቱ ስራቸው የበቀለው ነገር ከአይሁድ አይደለም የበቀሉት እነዚህ፣ ከፓጋን ነው ግሪክ ወሮም ነው ራሱ ራሱ እንትን ያሉት ማለት ነው አልጎሪካልም አክቲቭ ፓሲቭ ኢንፋሊቢሊቲ ምናምን የሚባል ትምህርታቸውም እንዳለ አጠቃላይ የተወሰዱት ከግሪክ ነው የተወሰዱት ከዛ የበቀሉ ናቸው። ራሱ ቸርች ፋዘርስ የምትሏቸው አብዛኛውን እና እዚያ ውስጥ የነበረው ነው ትራዲሽን ይዘው ብቅ ያሉት እና ከክርስቶስ ትምህርት ጋር የቀየጡት ከሐዋርያ ትምህርት ጋር የቀየጡት ማለት ነው። ይሄን ይመስላል። ጓል መቀሌ አመሰግናለሁ። ለፈለፍኩ ብሽ መሰለኝ ልካደለው አይ የመጨረሻ ጥያቄ አሁን ለምሳሌ በእሱ ገብቶኛል። ትክክል እነ አባ ተክለሃይማኖት እነ አምና አረጋዊና እነ ቅዱስ ጊዮርጊስ ከባይብል ውጭ ናቸው ማለት ነው። ሁሉም ባይብል ውስጥ የሉም። እና እኛ በእኛ በኢትዮጵያ ኦርቶዶክስ ነው እነዚህ እንትን የመጡት ወይስ በሌላው በኦርቶዶክስ በግሪክም በግብፅም አሉ እነዚህ እነ ተክልዬ አቡነ አረጋዊ ምናምን። ይመጣበታል። ተክልዬ ይመጣለሁ። ስለ ጊዮርጊስ ጊዮርጊስ ከኛ ጋር ግንኙነት አለው። ሱረቱል ከህፍ ምዕራፍ 18 ቁጥር 9 የዋሻው እና የሰሌዳው ባለቤቶች ከተአምራቶች ጋር ሲሆን ግሩም መሆናቸውን አሰብከን ይላል። አጀባ ግሩም መሆናቸውን አሰብከን ይላልና አምላካችን አለ። የዋሻው እነዚህ በዚህ ሰዓት ላይ ሰማዕታት የሆኑበት ዘመን ነው። ኔሮ የሚባል ንጉስ ተነስቶ ሲጨፈጨፋቸው ዋሻው ውስጥ ገቡ ማለት ነው። ከዋሻው የተረፉ ሰዎች የተሰው ሰዎች አሉ። መርቆሪዮስ የሚባል አለ ማርቲዮስ የሚባል መርቆሪዮስ የሚባለው አለ በ224 ነው የስላሴ ትምህርት ምናምን ከመምጣቱ በፊት የነበረ ነው። መርቆሪዮስ፣ ቂርቆስና የሉጣ የሚባሉ አሉ። በሦስት ዜሮ አራት ላይ ራሱ ማለት ነው። አርሴማ አለች ራሱ በውጭ በሁለት ዘጠና ጆርጅ አለ፣ በኢትዮጵያ ጊዮርጊስ የሚባሉ ሦስት ዜሮ ሦስት ላይ ነበሩ ማለት ነው። እና በሦስት ሰባ ሁለት ላይ ነው ላይ ነው የነቁት። ሲነቁ ገበያው ተቀይሮ ምናምን ላይ ያዩት የራሱ ማለት ነው። እና የቁጥራቸው መጠን አይታወቀም። በኦርቶዶክስ እና በካቶሊክ ሰባት ናቸው ይላሉ። ሰባት ደቂቃ በኤፌሶን ዳኪዮስ ውስጥ የነበሩ ናቸው፣ ፐርስኩት ተደርገው የነበሩ ናቸው ተብሎ ነው የሚታመነው። መቶ ሰባ ሁለት ላይ ነው ለሶስት መቶ ዓመት ነው የቆዩት ማለት ነው እና በጨረቃ ቆጣጠር 9 ዓመት ይጨምራል። 309 ቀን ማለት ነው። ሶስት መቶ ዓመት ነው የቆዩት የቁጥራቸው መጠን ግን አጠይቃቸውን ያለው አላህ እነሱ ሰባት ናቸው እያሉ ነው ይከራከራሉ። ስምንትም ነው የሚለው ሲሆን ዋሻ ውስጥ የነበሩ ሰዎች አሉ። ከዋሻው የተረፉት አሉ። እነሱ እንደዛ ናቸው። አቡነ አረጋ የምታያቸው ተሳቱ ቅዱሳን ከሚባሉት ውስጥ ሚያፊዚስና ዲያፊዚስ በሚባለው ጭቅጭቅ ተሰደው የገቡ ናቸው። እና አባገሪማ ገረምከኒ ደረምከኒ አባ ገሪማ ባይብልን ን ከአረማይስጥ ይሁን ከሶሪያ ይሁን ወይ ከግሪክ ይሁን ወደ ግዕዝ የተረጎሙት እሳቸው ናቸው አቡነ ገብረ መንፈስ ቅዱስ ገዳም ውስጥ ያለው እሱ ነው ራሱ መልከት ሊግ ገዳም ውስጥ ነው ያለው እንጂ አቡነ ገብረ መንፈስ ቅዱስ ራሱ የሚባሉት ማለት ነው አቡነ አርጋይ አቡነ አርጋይ የሚባሉት ማለት ነው እሳቸው እሳቸው ናቸው የወጡት ማለት ከረሱ ላ ለሰለም በፊት ነው ኢትዮጵያ ውስጥ የገቡት ራሱ እነሱ ከዛ በኋላ እነዚያ አቡነ ተክለ ሃይማኖት የምታያቸው የነበሩት አቲሳ ነው። አቲሳ ተክለ ሃይማኖት ነው የተወለዱት፣ እዚህ ቡልጋ ውስጥ ነው የተወለዱት። ቡልጋ የተወለዱት ማለት ነው። አቲሳ ተክለ ሃይማኖት ነው የተወለዱት ማለት ነው። ከዛ በኋላ ነው የተቀበሩት፣ ደብረ ሊባኖስ ያለው ሸዋ ውስጥ ማለት ነው። ወደ መራቤቴ ይሄ አካባቢ ሳደርሽ መሰለኝ አይዶን። ከዛ በኋላ ደግሞ አቡነ አረጋ የሚባሉት ደግሞ ከአቡነ ገብረ መንፈስ ቅዱስ የሚባሉት ደግሞ ከግብጽ የመጡ ናቸው። እሳቸው ኢትዮጵያ ውስጥ አይደለም ያሉት ማለት ነው። ዝቋላ ላይ እያረፉት ማለት ነው። እነዚህ እነዚያ ነገሮች አሉ። እነዚህ በኋላ ላይ የመጡ ናቸው እራሱ። እንትናም የሚባል አለ ራሱ የመነን አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ የሰፈሩ ጠፋኛውን የሰፈር ነበር። ገብረ ክርስቶስ የሚባለው ታስታውሳላችሁ። እሱ ደግሞ ቆማጣ ነበረ፣ ተቆምጦ ነበረ፣ ሙሽራ ነበረ። ገብረ ክርስቶስ ሰፈሩ ቤት ነበር። አየር ጤና መስፈራ አንድ ጠፋኝ ሰፈሩ አሁን እዛ ነው እንትን የሚባለው ገብረ ክርስቶስ አለርት ያለበት ቦታ ላይ የአዲስ አበባ ልጅ የለም። ዘነብ ወርቅ ነው ሰስ ዘነብ ወርቅ። አዎ፣ ዘነብ ወርቅ ያለው ማለት ነው። ገብረ ክርስቶስ እሱ ማለት ነው ዘነብ ወርቅ። አዎ በዛ እና ዛንት ነው እና እንዲህ አይነት ነው ትምህርታቸው ጓል ዘመቀሌ